በምርጫና በምርጫ ብቻ እታገላለሁ ብሎ ሰላማዊ መስሎ ከተማ የገባው ከተማ ውስጥ ያለው ይሄ ኢህአፓ የሚባለው ቡድን በዚህ ልክ አሸባሪዎችን መደገፍ ህጋዊ ነው ወይ? ምን ሲሆን ነው ሰው ህገ ወጥ ነው የሚባለው? የታወቀው አገዛዙ ጦርነትን፣ ስልጣንን የማቆያ ብቸኛው መንገድ አድርጎ እስከዛሬ እየገደለም፣ እያስገደለም፣ እያዋረደም፣ እያደየም፣ እያፈነም፣ እያሳደደም በስልጣን ላይ ቢቆይም ሰዎችም በሙያቸው በማንነታቸው፣ በሃይማኖታቸው፣ በጾታቸውም? በፈረቃንዳ በተናጠል የሚገድለው የሚያስረውና የሚያፈናቅለው የአብይ አህመድን የሚመስለው ስብስብ ሙስሊም ጠል ትመስላለህ ያላችሁት ነገር አለ። ሙስሊም ጠል ያላችሁት ከምን ተነስታችሁ እንደሆነ ምን ብዬ ምን ተናግሬ እንደሆነ አልገባኝም እዛ ላይና፣ እኔ ብር የለኝም፣ ምንም ብር የለንም። እግዚአብሔር ምስክሬ ነው። እነተን እንደ እናንተ አንዘርፍ ዋ ተውን እንጂ እናንተ እኮ ህዝብ እየዘረፋችሁ ነው የምትታገሉት። እኛ ደግሞ ህዝብ አንዘርፍ ስለዚህ ዘራፊው ማን ነው? ገበሬውን ነጋዴውን እየዘረፈ ሀብት እያወደመ ዜጎችን እያገተ ከአቅማቸው በላይ ገንዘብ እየጠየቀ ያ ገንዘብ ሳይገኝ ሲቀር ቆራርጦ እየገደለ ያለው ይሄው አሸባሪ ቡድን ከተማ ተቀምጦ ኢህአፓ የሚደግፈው የአማራው ሸኔ ማለት ነው። ሐኪሙም ወዛደሩም ነጋዴውም አርሶ አደሩም ሰርቶ እንዳይኖሩ ያደረገው የአብይ አህመድ ገዳይ መንፈስ አርሶ እንዲያመርት ነጋዴውም ሸማቹም ተንቀሳቅሶ የንግድ ልውውጥ እንዲያደርጉ ጣሪውም ዜጋ በፈለገበት ተንቀሳቅሶ ጉዳዩን እንዲፈጽም ዘላቂ ሰላምና የተረጋጋ የጸጥታ ሁኔታ መኖርን የፖለቲካ እስረኛ የለም። የአሸባሪ ቡድን ደጋፊ ሚስጥር እያወጣ የሀገር ሚስጥር ለሽብርተኞች የሚሸጥ እንደነ ክርስቲያን ታደል አይነት ነገም ከተገኘ ይታሰራል። ለተነሳ ሰላማዊ ጥያቄ ሁሉ ዝምን መዝረፍ ሳይበቃው ጠመንጃን ብቻ ሳይሆን ቀበቶውንም ማስፈትቻን በረክካለሁ ብሎ የብልጽግና መንግስት ማንኛውንም የፖለቲካ ጥያቄ በኃይልና በጉልበት ያውም በአውዳሚ ጦርነት ለመፍታት የሚያደርገውን ተደጋጋሚ ስምሪት አቁሟል። ጦርነት አለ፣ የኑሮ ውድነት አለ፣ እንደዚህ አለ ምናምን እያለ አሸባሪዎቹን እየደገፈ ጦርነቱ እንዳይቆም የሚፈልጉትን ነገር እያደረጉ ያ ጦርነት ስላለ ደግሞ ምርጫ ማድረግ አይቻልም። ስለዚህ የሽግግር መንግስት ይለዋል። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ሩክ ሩቅ የሾርቅ አሰፋ ነኝ፣ ከመሆን መልቲሚዲያ በዛሬው ፕሮግራማችን የአማራው ሸኔ እና በአዲስ አበባ የሚገኘው ኢህአፓ የሚባለው ፓርቲ ያወጧቸው መግለጫዎች አንድነትና ልዩነታቸውን የምንቃኝበት ፕሮግራም ይዤላችሁ መጥቻለሁ። ከፕሮግራሙ ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ።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 አንዳንድ ወዳጆቼ ቅር መሰኘታቸውን በጻፋችሁልኝ ኮመንቶች ተመልክቻለሁ። ግን ያልገባኝ ነገር የጻፋችኋቸው ኮመንቶች በጣም ጠንከር ያሉ ትችቶች ናቸው። አንዳንዶቹም ስድብ አላቸው። ግን ኦኬ፣ ይሁን ምንድን ነው ያልኩት ነገር አለ ወይ ብዬ ተመለሼ ቪዲዮንም ለማየት ሞክሬ ነበር። የዛን ያክል ኢሪቴት ያደረጋችሁ ጉዳይ ግን አልገባኝም እና ምናልባት እኔ ጉዳዩን ያቀረብኩት ማንንም ለመዝለፍ፣ ማንንም ለመተቸት ማለት በነቀፌታም አልነበረም። አባቶች በተለይ ሀጂ ኢብራሂም ቱፋ የኢትዮጵያ ትልቁን ሃይማኖት የእስልምና እምነት ተከታዮችን የሚመሩ አባት እንደመሆናቸው መጠን ለሁሉም ኢትዮጵያውያን አባት ናቸው ብዬ አስባለሁ እና እሳቸውን ስሜታዊ ማድረግ እሳቸው በስሜታዊነት በተናገሩ ቁጥር በመጀመሪያ እሳቸው ስሜታዊ እንዲሆኑ ማድረግ ትክክል አይደለም። ሁለተኛ እሳቸው ስሜታዊ ሆነው ወጥተው በተናገሩ ቁጥር ከጀርባቸው የሚበሳጩ ብዙ ኢትዮጵያ ሙስሊሞች አሉ። ያንን በምክንያትና በማስረጃ አስደግፌ ያቀረብኩበት ፕሮግራም ነበር። አንዳንዶቻችሁ የሰጣችኋቸውን ኮመንቶች እንደወረዱ ተቀብያቸዋለሁ፣ ግን ማለት አንብቤያቸዋለሁ። እማልቀበላቸው ግን ብዙ አስተያየቶች አሉ። አንደኛ ሙስሊም ጠል ትመስላለህ ያላችሁት ነገር አለ ሙስሊም ጠል ነህ ያላችሁት ከምን ተነስታችሁ እንደሆነ ምን ብዬ ምን ተናገሬ እንደሆነ አልገባኝም እዛ ላይ እና አንዳንድ ጊዜ የሆነ ኢትዮጵያ ውስጥ የሚደረግ በኢትዮጵያ ሰማይ ስር የሚከናወን ማንኛውም የሃይማኖትም፣ የፖለቲካም፣ የድርጅትም የማህበርም ጉዳይ ቢሆን ኢትዮጵያና የኢትዮጵያውያንን ጉዳይ የሚነካ እስከሆነ ድረስ እንዳንድ ዜጋ ይመለከተኛል ብዬ አስባለሁ። እና የሙስሊሙ ጉዳይ የኛ ብቻ ነው እሱን ቶ ምናምን አይነት ነገር ትክክል ነው ብዬ አላስብም። በየትኛውም የእምነት ተቋም የሚከናወን ወይም ደግሞ የሚፈጠር አሎታዊ ነገር ሁሉንም ኢትዮጵያዊ ይጎዳል ብዬ አስባለሁ እና በሰዓቱም ያልኩት ነገር አባቶች ሀጂ ኢብራሂም ቱፋ ከፕሮፌሰር ብርሃኑ ጋር ከትምህርት ሚኒስትሩ ሚኒስቴር ጋር ማለት ነው ከትምህርት ሚኒስቴር ሚኒስትሩ ጋር ማለት ነው ተገናኝተው መነጋገር ይችሉ ነበረ። ወደ ሚዲያ ነገሮችን ይዞ መውጣት ብዙ ሰዎች አብረው እንዲበሳጩ እና ነገሮች ወዳልተፈለገ ሁኔታ እንዲሄዱ ያደርጋል ከሚል ተገቢ አይደለም የሚል ትችት አንስቻለሁ። ሙስሊም ጠል ነህ ላላችሁት ነገር ግን እኔ ሙስሊም ጠል አይደለሁም፣ እንዳውም የሙስሊም ቤተሰብ ልጅ ነኝ። እና እዚህ ጋር የምትመለከቷት ፎቶ ላይ አያቴ ነች፣ እሷ ሙስሊም ነች። ጓደኞቼ በሙሉ አብዛኞቹ ጓደኞቼ ሙስሊሞች ናቸው። እና ማስተባበያ ሳይሆን እውነታውን እንድታውቁ ስለምፈልግ ነው። ያሳደገችኝ ሀዋ መሐመድ ይመር ትባላለች፣ አያቴ ማለት ነው እና በእሷ እጅ አድጌ እኔ ሙስሊም ልጠላ የምችልበት ምክንያት የለኝም። ሲቀጥል ደግሞ ወሎዬ ሙስሊሙም፣ ክርስቲያኑም አንድ ላይ አብሮ በሚኖሩበት የወሎ ማህበረሰብ መካከል ተወልጄ ያደኩኝ ኢትዮጵያዊነትን አስቀድሜ ሰውን ሰው በመሆኑ ብቻ የማከብር እንደዚህ አይነት ማህበረሰብ ያሳደገኝ ልጅ ነኝና እና ከሙስሊሙም፣ ከክርስቲያኑም፣ ፕሮቴስታንትም ከሁሉም ጋር በጋራ በማህበራዊ ህይወት ያደኩ ነኝ። ከሁሉም ጋር ጥሩ ግንኙነት አለኝ እና በዛ ደረጃ እንድታስቡኝ ወይም ያልተገባ አመለካከት እንድትይዙ አልፈልግም። ጉዳዩን ግን በማስረጃ አቅርቤ አደራጅ ያቀረብኩት ስለሆነ እዛ ላይ ትችት ካላችሁ፣ ይሄ ያቀረብኩት ልክ አይደለም እንደዚህ መሆን የለበትም የሚል ትችት ብታነሱ የተሳሳትኩት ኢንፎርሜሽን ካለ እዛ ላይ ደስ ይለኛል። ካልሆነ ግን እምሰራውን ነገር አምኜ ነው እምሰራው፣ ላይ ማንንም ለማስቀየም ማንንም ለማስደሰት አይደለም እምሰራው፣ ትክክል ነው ብዬ ያመንኩትን ነገር እሰራለሁ። ባልተገባ መንገድ ግን ባትረዱኝ ደስ ይለኛል ለማለት ያክል ነው። ከሙጅብ አሚኖ ጋር ተያይዞ ሙጅብ አሚኖ ምንም አይነት እኔ ፐርሰናልም አላውቀውም በአካል ተገናኝተንም አይቼውም አላቅም። በማህበራዊ ሚዲያ ላይ በሚያደርጋቸው ከሁለት ከሶስት ዓመት በፊት እንዲሁ በእስልምና በመጅሊሱ ጉዳይ ላይ በተነሱ ጥያቄዎች መራገብ የሌለባቸውን ጉዳዮች በቀላሉ ሊፈቱ የሚችሉ ሙስሊሙ ተነጋግሮ አባቶች ተነጋግሮ ሊፈቷቸው የሚችሏቸውን ጥያቄዎች እያራገበ አላስፈላጊ አውድ እንዲይዙ የሚያደርግ ልጅ ስለሆነ በዛ ማህበራዊ ሚዲያ ላይ ባለው እንቅስቃሴና ያልተገቡ ነገሮችን ይሰራል፣ ለአመፅና ለብጥብጥ የሚቀድም ልጅ ነው። በሚያደርጋቸው ሁኔታዎች እኔ ሳየው እና በዛ ልክ እሱ ጋር በተያያዘ ልዩነት ሊኖረን ይችላል። እንደዚህ አይነት አጥፊ እንቅስቃሴዎች ትክክል ናቸው ብዬ አላምነም። ከዛ በተረፈ ፐርሰናሊ ኬዛል ችግር አለብህ ወይም ከማንም ጋር ፐርሰናል ችግር የለብኝም፣ አላውቀውም ሲጀመር ልጁን አንድ መታወቅ ያለበት ጉዳይ ግን የሙስሊሙ ጉዳይ የሙስሊሙ ነው፣ የኦርቶዶክሱ የኦርቶዶክሱ ነው፣ ከዛ ውጭ ያለው አይመለከተውም የሚል አመለካከት ትክክል አይደለም። በኢትዮጵያ ሰማይ ስር የሚደረግ የሚከናወን የሚፈጠር ማንኛውም ነገር ሁሉንም ኢትዮጵያዊ ይጎዳል ብዬ ስለማስብ በዛ ልክ ትክክል ነው ያልኩትን ስራ አሁንም ወደፊትም እየሰራው እንደምቀጥል ላረጋግጥላቸው ወዳለሁ። ምናልባት የተሳሳትኩት ነገር ካለ ግን አሁንም ብታስረዱኝ ለማረም ዝግጁ ነኝ እና በዛ ደረጃ እንድትረዱት ፈልጋለሁ ለማለት ነው። እንግዲህ ወደ ዕለቱ ወደ ዋናው ፕሮግራሜ ስገባ ኢህአፓ ከሁለት ቀናት በፊት መግለጫ አውጥቷል። እዛ ላይ የዘረዘራቸው በጣም ብዙ እንትኖች አሉ፣ ሁኔታዎች አሉ፣ የኢትዮጵያን ሁኔታ የሚገልጹ ማለት ነው። በአጠቃላይ ግን ከዚህ በፊት ዘመነ ካሴ ከሁለት ከሶስት ወራት በፊት ይመስለኛል የማርገጃው ለቅሶ ላይ የተሰበሰቡ የሚያለቅሱት የዲያስፖራው ሙሾ አውራጆች እነ ልደቱ አያሌው እና እነ ጀዋር መሐመድ ጋር የመጀመሪያው የማህበራዊ ሚዲያ ወይም የበይነመረብ ስብሰባቸው ላይ እዛ ላይ ተገኝቶ ማለት በቪዲዮ የላከው መልእክት ላይ ያስተላለፈው መልእክትና አሁን ኢህአፓ ያወጣው መልእክት ቃል በቃል በጣም ተመሳሳይ ስለሆነ እሱን እያነጻጸራችሁ እንድታዩት ስለፈለግኩ ይህን ፕሮግራም ይዤ የመጣሁት። በመጀመሪያ በመላው ኢህአፓ ያወጣው መግለጫ ላይ በመጀመሪያ የኢህአፓ መግለጫ ባጭሩ ልጋብዛችሁ እና ብልጽግና ላለፉት ሰባት ዓመታት በመላው ኢትዮጵያ እያደረሰ ባለው ጦርነት የዜጎችን እልቂት እንዲሁም ደግሞ የንብረት ውድመት አድርሷል፣ ይላል ኢህአፓ የሚለውንና ከዚያ በኋላ ዘመነ ካሴ የሚለውን ነገር አንድ ላይ አነጻጽረን እንስማውና ተመልሰን እንመጣለን። የኢህአፓ ማዕከላዊ ኮሚቴ ኢትዮጵያ ዛሬ የምትገኝበትን በጦርነቶች እየደረሰ ያለውን ውድመት፣ የሰላም እጦትና የጸጥታ መናጋት፣ ከፍተኛ ኢኮኖሚያዊ ችግሮች፣ የስራ አጥነትና ስፋት ኮሪደር ልማት በሚባለው ብልጽግና ምር የተፈረሰ ምክንያት እየደረሰ ያለውን ውስብስብ ችግር፣ የኑሮ ድነትና መፈናቀል በከፍተኛ ምሬትና ሀዘን በስፋት መርምረዋል። የብልጽግና ግዛት ባለፉት ሰባት ዓመታት በዜጎች ላይ ባካሄዳቸውና ያካሄዳቸው ባሉ ጦርነቶች በትግራይ በተጓዳኝም በአፋር ክልልና በአማራ ክልል ውስጥ አሁን ደግሞ በመላይ አማራ ክልልና በበርካታ የኦሮሚያ ክልል ቀጠናዎች ውስጥ እየደረሱ ያሉትን የወገን እልቂት እና የመሰረተ ልማት አውታሮች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 ወደ ትግል ያስገባን አብይ አህመድና እሱ የሚመራው ፓርቲ የዘረጉት የዘረፋ የግድያና የዘር ፍጅት መዋቅር ነው ይላል። የትኛው ዘር ነው የተፈጀው በብልጽግና? የትኛው ህዝብ ነው ያለቀው በመንግስት መሪነት ወይም ደግሞ መንግስት የጨፈጨፈው መንግስት በዘርና በ በዘርና በማንነት ተኮር ጥቃት ያጠቃው ህዝብ የትኛው ነው? እንዲያውም እናንተ እንደ ምክንያት የምታቀርቡት ለስልጣን ጥማታችሁ ወደ ትግል የገባችሁ ሰዎች እናንተ የምታቀርቡት ከዚህ በፊት ኦሮሚያ ክልል ላይ ሸኔ የሚባለው ሸኔ የሚለው ራሱ መጣራት አለበት። አሁን ኦሮሚያም ላይ የሚንቀሳቀስ የአማራው ሸኔም አለ ስለተባለ እነዛ ንጹሀን ማን ነበር የሚገላቸው የሚለውን ጉዳይ መጣራት ያለበት ጉዳይ ሆኖ ያኔ ግን በነበረው መረጃ ሸኔ የሚባለው አሸባሪ ቡድን የሚገላቸውን የአማራ ንጹሀን ለመታደግ ብላችሁ ነው ወደ ጫካ የገባችሁት እናንተ እንደምትሉት ምንም እንኳን ምክንያታችሁ እሱ ባይሆንም ማለት ነው። እነዛን ንጹሃን ያስቆመው በመንግስት ስር ያለው የኢትዮጵያ መከላከያ ሰራዊት እንጂ የናንተ የነፃ ውጪ ስብስብ አይደለም። እውነታው ይህ ሆኖ እያለ ኢህአፓም ብልጽ ማነው ኢህአፓም ዘመነ ካሴም የሚከሱት ብልጽግና በመላው ኢትዮጵያ ጦርነት እየለኮሰ ሀገር እየደማጭ ነው ይላሉ። በሁለተኛ ደረጃ ብልጽግና ይላል ኢህአፓ፣ ብልጽግና ማንኛውንም ጥያቄ ይላል፣ ማንኛውንም በህዝብ የሚነሳ በዜጎች የሚነሳውን ማንኛውንም ጥያቄ በጦርነት በጉልበትና በኃይል ለማፈን የሚያደርገው እንቅስቃሴ ይላል። ከዚያ ቀጥሎ ዘመነ ካሴ የሚለውን አንድ ላይ እናዳምጠውና አሁንም ተመልሰን መጣል። የብልጽግና መንግስት ማንኛውንም የፖለቲካ ጥያቄ በኃይልና በጉልበት ያውም በአውዳሚ ጦርነት ለመፍታት የሚያደርገውን ተደጋጋሚ ስምሪት አቁሞ እስከዛሬ ከደረሰው የከፋ ውድመትና ጥፋት ከመድረሱ በፊት ሁሉንም ጉዳዮች ባለድርሻ አካላትን ባሳተፈ ፖለቲካዊ መድረኮች በድርድር ለመፍታት መጣር እንዳለበት እናሳስባለን። ለተነሳ ሰላማዊ ጥያቄ ሁሉ ዝምን መዝረፍ ሳይበቃው ጠመንጃን ብቻ ሳይሆን ቀበቶንም አስፈትቻን በረክካለሁ ብሎ ዘመተ። ቁጭ ምንናን ሞት ያለ ትውልድ ይህ ሰውዬና ምስለኔዎች እስካሉ ድረስ እረፍትም ህይወትም አይኖረኝም ብሎ ህልውናውን ለማረጋገጥ እየታገለ ይገኛል። አሁን እኔ ኢህአፓም ሆነ ይሄ አሸባሪው የአማራው ፋኖ የአማራው ሸኔ የሚባለው ምንድነው ጥያቄያችሁ? ጠይቀን እኮ ብዙ ጊዜ እስቲ ምንድነው ጥያቄያችሁ? እኛም ያልገባን ያላወቅነው ጥያቄ ካለ ንገሩንና እኛም በጋራ ድምጻችን እናስተባብር ይሄን ጥያቄ። ብዙ ጊዜ ሲሳያገና ሲናገር ሰማዋለው። ምንድነው ጥያቄያችሁ ሲባሉ ግን ዘመነ ካሴ አራት ኪሎን ካልሰጣችሁን አንደራደርም ነው የሚሉት። ነፃ እናወጣዋለን ብለው የወጡለትን ህዝብ ወጣንለት የሚሉትን እነሱ እነሱ ራሳቸው ሰላም ነስተው ህዝብ እንዳይንቀሳቀስ ሀገር እንዲታመስ ሀገር እንዲፈርስ እያደረጉ ያሉት እነሱ ራሳቸው ናቸው። እና ጥያቄያችሁ ስላልገባን ምናልባት ይሄ ከተማ ያለው አዲስ አበባ ያለው የአማራው ሸኔ የከተማ ክንፍ የሆነው ኢህአፓ የሚባለው ፓርቲ እነዚህ ሰዎች ይዘውት የተነሱትን ጥያቄ የሚያውቀው ከሆነ እሱ እነሱ ቢያስረዱን ጥሩ ነው ብዬ አስባለሁ። ምክንያቱም የአማራው ሸኔ አመራሮች ጥያቄያችሁ ጥያቄያቸው ምንድነው ሲባሉ የሚያነሱት የሚናገሩት ነገር ስለሌላቸው፣ ምክንያቱም ጥያቄያቸው የስልጣንና የስልጣን ብቻ ስለሆነ ይሄንን ነው ማለት የምንችለው። በሶስተኛ ደረጃ ኢህአፓ ምን ይላል? በአማራ ክልል ጥያቄ አንስተው ወይም ነፍጥ አንስተው ወደ ጫካ የገቡ ሰዎች የህልውና ጥያቄ ኖሯቸው አትግደሉን፣ አታሳዱን ብለው የህልውና ትግል ማድረግ ቢጀምሩም ብልጽግና ግን አጠፋችኋለሁ እገላችኋለሁ ብሎ ጦር አዘመተባቸው ይላል። ይሀባ ዘመነ ካሴ ይህንኑ ቃል በቃል ይጠቅመዋል። በአማራ ክልል የሉና ጥያቄ በማንሳት አትግደሉን አታሳዱን አታዋርዱን ብለው ነው መሳሪያ ያነሱና ጥያቄያቸውን ከመፍታት እንዲሁም የሚታወቁና በተደጋጋሚ እየተደረጉ ያሉ ግድያዎችንና ማፈናቀሎችን በማስቆም ፈንታ መንግስት ዝቶና ፎክሮ ጦር አዘመተባቸው። በወቅቱ ህዝቡ በሰላማዊ ሰልፍ ጭምር አትግደሉኝና አታፈናቅሉ ብሎ ሲማጸን ራሱ አብይ የሰጠው መልስ እናንተ ጮታሞች የሚል ነበር የሚለየው ልግደላችሁና ሙቱልኝ፣ ይህንንም ሳደርግ ዝም ብላችሁ ተገደሉልኝ፣ በዘር መርጨ ስፈጃችሁ ማትከላከሉኝ ብሎ መነሳቱ ነው። አትግደሉን አታፈናቅሉን ብለን በረሃ ገባን ጫካ ገባን ትግል ጀመርን የሚሉት የዚህ አማራው ሸኔ የጫካውና የከተማው ክንፍ የሆኑት ኢህአፓና እነዛ የአሸባሪ ቡድን መሪዎች ሲያወሩ እንደምትሰሟቸው አትግደሉን አታፈናቅሉን ብለን ጫካ ገባን ይላሉ። ንጹሃኑን የአማራ ንጹሃን እየገደሉ እያፈናቀሉ ያሉት ግን እነሱ ራሳቸው ናቸው። እኔ በጣም የሚገርመኝ ራሱ ይሄ የአማራው ሸኔ ያወጣውን መግለጫ ከተማ ያለው ኢህአፓ የሚባለው በሕጋዊነት ተመዝግበው ያለው በነፃና በፍትሃዊ ምርጫ ተወዳድሬ በምርጫና በምርጫ ብቻ እታገላለሁ ብሎ ሰላማዊ መስሎ ከተማ የገባው ከተማ ውስጥ ያለው ይሄ ኢህአፓ የሚባለው ቡድን በዚህ ልክ አሸባሪዎችን መደገፍ ሕጋዊ ነው ወይ? ምን ሲሆን ነው ሰው ሕገ ወጥ ነው የሚባለው? ሲጀመር ይሄ ኢህአፓ የሚባል ፓርቲ መንግስትን የሚጠራው አገዛዙ እያለ። ነገር ግን በፖለቲካ ፓርቲነት ሲመዘገብ በነ በሰላማዊ ምርጫ እወዳደራለሁ፣ እፎካከራለሁ ብሎ ሰላማዊ ፓርቲ መስሎ ነው የገባው። ሰላሳና አርባ ዓመት ሙሉ የት እንዳሉ የት እንደደረሱ ማናቃቸው ኢህአፓ የሚባል የሙታን ርዝራዥ አሁን አብቹ ከመጣ በኋላ ኑ ወደ ሀገራችሁ ግቡ ተብለው ሲመጡ ሽርፍራፊ ስልጣን ጠብቀው መጥተው ያንን ስልጣን ሲያጡ ሌላ ሽብርና እልቂት ለመንዛት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 እንዳይከበር ያደረገው መንግስት ነው ወይስ አሸባሪዎቹ ናቸው? ማን ነው ዜጎችን እያገተ ገንዘብ እየተቀበለ ያለው? ማን ነው ዜጎችን በወጡበት እንዲቀሩ እያደረገ ያለው? አሁን ከዛም አልፎ እኮ የከተማ ትግል እንጀምራለን ብሎ የከተማውን ትግል ማፋፋም አለብንን ብሎ የኢህአፓን በሰባዎቹ መጀመሪያ አካባቢ ጀምሮት የነበረውን የኢህአፓን የነጭ ሽብር ፖለቲካ በአዲስ አበባ ሰማይ ስር ለማንገስ እየሰሩ ያሉ ሰዎች ናቸው እነዚህ ሰዎች። ይሄ በቀጥታ የራሱ የፋኖ ድርጊቶች ናቸው፣ የአማራው ሸኔ ማለት ነው። የራሳቸውን ድርጊት ነው እየነገሩን ያሉት። ስንት ሰው አረድኩ፣ ስንት ሰው ገደልኩ፣ ስንት ሴት ደፈርኩ፣ ስንት እና ታፈናቀልኩ፣ ስንት ዜጎች አሰቃየው ብሎ በየቀኑ ያሰላ የሚውለው የአማራውና የኦሮሚያው ሸኔ እንጂ መንግስት ይሄንን ሲያደርግ አይተናናቅም። በቀጣይነት መሰረተ ልማቶች ፈራርሰዋል ይላል። በአማራ ክልል መሰረተ ልማቶች ፈራርሰዋል፣ አዳዲስ መሰረተ ልማቶችም ሲሰሩ አይታዩም። ገበሬው አርሶ እንዳይበላ፣ ነጋዴው ነግዶ ገብቶ ወጥቶ እንዳይኖር፣ ንጹሐን በአጠቃላይ ማህበረሰቡ በሰላም እንዳይንቀሳቀስ የመንግስት ጦርነት ሰባቂነት እንቅፋት ሆነዋል ይላል ኢህአፓ። የአማራው ሸኔ ደግሞ ቀጥሎ የሚለውን ላሰማቸው መሰረታዊ የልማት አውታሮች ፈራርሰዋል። አዳዲሶች ሲገነባ አይታይም። በቀደመው ጊዜ ኢኮኖሚያዊ እድገት እያመጡ የነበሩ ፋብሪካዎች ከመውደማቸውም በላይ ሌሎች ግንባታዎች እንዳይደረጉ የአገሪቱን ውስን ሀብትና ጥሪት ልክ እንደ ወገናችን ለጦርነት እየተማገደ ነው። ገበሬው አርሶ እንዲያመርት ነጋዴውም ሸማቹም ተንቀሳቅሶ የንግድ ልውውጥ እንዲያደርጉ ቀሪውም ዜጋ በፈለገበት ተንቀሳቅሶ ጉዳዩን እንዲፈጽም ዘላቂ ሰላምና የተረጋጋ የጸጥታ ሁኔታ መኖርን ይፈልጋል። የአማራውም ሆነ የመላ ኢትዮጵያውያን ጠላትና በፈረቃም በጅምላም እየገደለ ሰላም የነሳን ሐኪሙም ወዛደሩም ነጋዴውም አርሶ አደሩም ሰርተው እንዳይኖሩ ያደረገው የአብይ አህመድ ገዳይ መንፈስ ነው። ማን ነው የሚዘርፈው? ዘራፊው፣ ገዳዩና አፈናቃዩ ማን ነው? ዘራፊዎቹም፣ ገዳዮቹም፣ አፈናቃዮቹም አሳዳጆቹም እራሳችሁ እንደሆናቸው እኮ የራሳችሁ ፋንዶች ናቸው የሚመሰክሩት። ከዘረፋችሁት አካፍሉኝ ሲል የነበረውን ፋንዶ ሰምታችሁታል። አቤት እቃውም የሚመጣ ከሆነ የተፈራን ክፍለ ጦር ጀ ነው የምንቀሳቀሰው። ስለዚህ እዛ ጋ ቦታ እጄ ክፍለ ጦሯ ምራብ እንድትራብ አልፈልግም። ያዝ እኔ ብር የለኝም፣ ምንም ብር የለንም። እግዚአብሔር መስክረን የሆነት ነው ማለት እኛ እንደ እንደናንተ አንዘርፍ ዋ ተውን እንጂ እናንተ እኮ ህዝብ ነው እየዘረፋችሁ ነው የምትታገሉት። እኛ ደግሞ ህዝብ አንዘርፍም። አላ ዋ ተውን ነው እንጂ እኛ መኪና ቁመን ስድስት መቶ ሺህ ብር አንቀበል ስለዚህ እኔ በቃ ክፍለ ጦር እንጂ የምንቀሳቀሰው ክፍለ ጦር ደግሞ ለምን አባብላት አችልም። እነዚህ ፋኖች ማለት እነ ዘመነ ካሴ የሚመሯቸው ማለት ነው። እናንተ ትዘርፋላችሁ፣ እኛኮ የሚዘረፍም የለንም እኛኮ አንዘርፍም ይለዋል። ስለዚህ ዘራፊው ማን ነው? ገበሬውን፣ ነጋዴውን እየዘረፈ ሀብት እያወደመ ዜጎችን እያገተ ከአቅማቸው በላይ ገንዘብ እየጠየቀ ያ ገንዘብ ሳይገኝ ሲቀር ቆራርጦ እየገደለ ያለው ይሄው አሸባሪ ቡድን ከተማ ተቀምጦ ኢህአፓ የሚደግፈው የአማራው ሸኔ ማለት ነው። እውነታው ይሄ ሆኖ እያለ የራሳቸውን ስራ ወደ መንግስት ለመለጠፍ እየሞከሩ ያሉ ሰዎች ናቸው። በመጨረሻም የፖለቲካ ሰዎች ታስረው ይላል። በዚህ አመት እንግዲህ ምርጫ ይደረጋል፣ 2018 ምርጫ አለ። እዛ ምርጫ ላይ ለመሳተፍ ላለመሳተፍ ቅድመ ሁኔታዎችን እያስቀመጠ ነው ኢህአፓ እንግዲህ እና የፖለቲካ እስረኞች ታስረዋል፣ ጋዜጠኞች ታስረዋል፣ የንጹሀን የዜጎች መጎሳቆል፣ ድህነት፣ የኑሮ ውድነት ምናምን እንደዚህ አይነት ነገሮች በጣም በተንሰራፉበት ሁኔታ መንግስትም ዜጎችን ገድዬ፣ አፈናቅዬ፣ አሳድጄ ምናምን ምችለውን ሁሉ አድርጌ ስልጣኔን አስቀጥላለሁ እያለ ባለበት ጊዜ ምርጫ ለማካሄድ አመች ሁኔታ የለም ይላል ዘመነ ካሴ። ይችኑ ቃል ተቀብሎ ደግማታል። በሚታወቀው አገዛዙ ጦርነትን ስልጣንን የማቆያ ብቸኛው መንገድ አድርጎ እስከዛሬ እየገደለም፣ እያስገደለም፣ እያዋረደም፣ እያዳየም፣ እያፈነም፣ እያሳደደም በስልጣን ላይ ቢቆይም ህዝቡ የተደራጀ መምጣቱ የማይቀር ስለሆነና የታፈነውም ህዝብ ለመብቱና ለተገቢ ጥቅሞቹ መጠበቅ መታገል መጀመሩ አይቀሬ ነውና ያኔ በህዝብ ላይ እንደ ዛሬው መዘባንም አይታሰብም። የጋዜጠኞች እስር፣ የፖለቲካው ምህዳር ከመጥበብ ወደ መዘጋት መድረስ፣ የፖለቲከኞችና የህልና እስረኞች ማብቂያ የሌለው እንግልትና ሰቆቃ፣ ሰዎችም በሙያቸው በማንነታቸው፣ በሃይማኖታቸውም፣ በጾታቸውም በፈረቃና በተናጠል የሚገድለው የሚያስረውና የሚያፈናቅለው የአብይ አህመድን የምስለኔዎቹ ስብስብ በስልጣን ላይ እስካለ ድረስም የትኛውም ህዝብ ሰላም ያገኛል ማለት አይቻልም። እንደዛም አናምንም። የኢትዮጵያን ፖለቲካ ኃይሎች ገድዬ አሰሬና ከፋፍዬ እየጨረሻለ የሚለውን የአብይ አህመድን እብሪት በመተባበርና በመነጋገር አንድ ሀገርና አንድ የጋራ ጠላት አለን በሚል መንፈስ በመረባረብ ማሳየት መታገል ይኖርብናል። እስረኛ የፖለቲካ እስረኛ የፖለቲካ እስረኛ እያሉ ሁልጊዜ የሚያላዙኑት እነዚህ ሰዎች ፓርላማ ተቀምጠው የመንግስት ስልጣን ተሰጥቷቸው በሰለጠነ ፖለቲካ ያምናሉ ተብለው እድል ተሰጥቷቸው የነበሩት እነ ክርስቲያን ታደለ እና ዮሐንስ በኋላው መንግስት ውስጥ ተቀምጠው የመንግስት ሚስጥር እያሾለኩ ለዚህ ለአሸባሪ ቡድኑ ይሰጡ ስለነበረ ያን ሚስጥር የሚያቀብሏቸው ሰዎች ስለታሰሩባቸው ነው የፖለቲካ እስረኞች እያሉ የሚያላዝኑት። ጊዜ የፖለቲካ እስረኛ የለም። የአሸባሪ ቡድን ደጋፊ ሚስጥር እያወጣ የሀገር ሚስጥር ለሽብርተኞች የሚሸጥ እንደነ ክርስቲያን ታደለ አይነት ነገም ከተገኘ ይታሰራል። እና በአጠቃላይ አሁን እንድናይ የምፈልገው ነገር እኔ ኢህአፓ የሚባለው ከተማ የተቀመጠው በሰላማዊ ትግል በምርጫ ፖለቲካ እሳተፋለሁ ብሎ ከስደት በመሪው ጥሪ፣ በአብቹ ጥሪ ወደ ሀገር እንዲገቡ የተፈቀደላቸው እድሉ የተሰጣቸው ሰዎች ከዚህ ከአሸባሪ ቡድን ጋር አንድ ላይ ሁነው የከተማው ክንፍ የከተማውን ክንፍ እየመሩ ያሉ ሰዎች ናቸው። ዘመነ ፌስቡክ ፔጁ ላይ ባለፈው ከሶስት ቀን በፊት ለጥፎት የነበረው የከተማ ሽብር እንጀምራለን ብሏል። የከተማ ሽብር የማን ፖለቲካ ነው? የኢሃፓ ነው። ስለዚህ ኢሃፓና የአማራው ሸኔ እጅና ጓንቱ ነው። አብረው እየሰሩ ነው። መንግስት ከዚህ በኋላ ይሄን ኢሃፓ የሚባል አሸባሪ ቡድን እንደ ህጋዊና እንደ ሰላማዊ ፖለቲካ ፓርቲ መቁጠሩን ማቆም አለበት። የመጀመሪያው መልእክታችን ነው። መንግስት ጦርነት ያቁም ጦርነት ያቁም፣ በሰላምና በድርድር ይፍታ የሚሉት ሰዎች ኢሃፓዎችን ማለት ነው የሚሉት ሰዎች አንድም ቦታ ላይ ታጣቂዎቹ ወደ ሰላም መምጣት አለባቸው ጦርነት ማቆም አለባቸው ሲሉ አልተሰሙም። ምክንያቱም ጦርነቱን ይፈልጉታል፣ ውጊያውን ይፈልጉታል። ጦርነትና ሽብር ከሌለ በሐሳብ ተወዳድረው ሐሳባቸውን ሽጠው ስልጣን መያዝ የማይችሉ ሰዎች እንደሆኑ ያውቁታል። የለመዱት ደም ማፍሰስ ነው። የለመዱት ንጹሃን ማስገደል ነው። የለመዱት ወጣት ማስጨረስ ነው። አሁንም ኢህአፓ እያደረገ ያለው ያኔ በሰባዎቹ ዓመተ ምህረት ያደረገውን የነጭ ሽብር ፖለቲካ እንደገና ድጋሚ በኢትዮጵያ ሰማይ ስር ለማምጣት እየሰራ ያለበት ሁኔታ ነው ያለው። ስለዚህ አሁን ኢህአፓ አቋሙን ግልጽ እያደረገ ነው። ጦርነት አለ፣ የኑሮ ውድነት አለ፣ እንደዚህ አለ፣ ምናምን እያለ አሸባሪዎቹን እየደገፈ ጦርነቱ እንዳይቆም የሚፈልጉትን ነገር እያደረጉ ያ ጦርነት ስላለ ደግሞ ምርጫ ማድረግ አይቻልም። ስለዚህ የሽግግር መንግስት ይሏዋል። የሽግግር መንግስት ሲሉ ነው እስከዛሬ ድረስ የኖሩት ከስልሳዎቹ ዘመን ጀምሮ ዛሬም የሽግግር መንግስት እያሉ ነው የሚቀጥሉት። ነገር ግን እነዚህን ሰዎች እንደ ህጋዊ ፓርቲ መዝግቦ የተቀመጠው ምርጫ ቦርድ፣ እንደ ሰላማዊ የፖለቲካ ፓርቲ የሚቆጥራቸው መንግስት እነዚህን ሰዎች ከአሸባሪዎቹ ጋር እየሰሩ እንደሆነ ማወቅ አለበት። ከአሸባሪ ጋር የሚሰራ ሰላማዊ ፓርቲ ደግሞ በምርጫ ተወዳደረ አልተወዳደረ ለውጥ ሊያመጣ እንደማይችል መታወቅ መቻል አለበት። መንግስት ግን እነዚህን ሰዎች ከወዲሁ ሃይ ማለት ይገባዋል። ምክንያቱም በአሸባሪው በአማራው ሸኔ እና አዲስ አበባ በተቀመጠው ኢህአፓ በሚባለው አሸባሪ ቡድን መካከል ምንም አይነት ልዩነት እየታየን አይደለም ማለት እፈልጋለሁ። የዛሬው ፕሮግራሜ ይህንን ይመስላል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐርቻት ና በሱፐር ስቲከር እንዲሁም ከታች በምናስቀምጠው የንግድ ባንክ አካውንት ድጋፍ ልታደርጉልን እንደምትችሉ ለማስታወስ እወዳለሁ። ከፕሮግራሙ ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም